መጽሐፍ ቅዱስ በሕግ ልትጸድቁ የምትፈልጉ በሕግ ልትጸድቁ የምትፈልጉ ሁሉ አይ ይህ በሃይማኖት በራስህ ምግባር በራስህ ትሩፋት በጻድቃን በሰማዕታት በኩል ልትጸድቁ የምትፈልጉ እንደማለት ነው። ከክርስቶስ ተለይታችሁ ከጸጋ ወርቃችኋል ነው የሚለው ገላትያ ምዕራፍ አምስት ቁጥር አራት ላይ በሕግ ልትጸድቁ የምትፈልጉ በነገሌ በነገሌ እያላችሁ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል አይደል የሚለው አዎ ሌላው ገላትያ ምዕራፍ ሁለት 21 ላይ የእግዚአብሔርን ጸጋ አልጥልም ህግስ ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ክቡራንና ክቡራት እንደምን አላችሁ እግዚአብሔር የተመሰገነ ይሁን እግዚአብሔር ይመስገን ይኸው አባን እየሰማችሁ ነው እንግዲህ ቆባ አድርገዋል ቀሚስ አጥልቀዋል እንደምታዩዋቸው ነው ደግሞ የምንሰማቸው ደግሞ ስትሰሟቸው ደግሞ ትምህርቱ ደግሞ ይቀሽሻል በጣም እንደው ጆሮ ሊሰማው የማይቻል ነው። ግን ሆኖ ሆኖም መስማቱ ጥሩ ነው፣ መልስ ስለሚሰጥበት ማለት ነው። መልስ ስለሚሰጥበት፣ ያው እነሱ ምንጊዜም ቢሆን የሚያነቡትን አያስተውሉትም፣ የሚያስተውሉትን አይረዱትም ብለናል። ያው ስለማይገባቸው ነው የምለው። ሁልጊዜ ጊዜ እኔ በራሴ ለምን እንደዚህ አጣመው ስለሚተረጉሙት ነው፣ ትክክለኛ ቃሉን ስለማያስቀምጡት ነው። የሚያደርጉትን የሚያነቡትን አያውቁትም፣ ምስጢሩን አይረዱትም እያልኩ ብዙ ጊዜ የሚናገረው ለዚህ ነው። ሁላችሁም ያው እንደ ምስክር ናችሁ ለዚህ ቃል ማለት ነው ምስክር ናችሁ። ቅዱስ ጳውሎስን አሁን ምን እያደረጉ ነው ያሉ ሰውየው ቅዱስ ጳውሎስ ጽድቅ ስራ፣ መልካም ስራ እንደነቀፈ መልካም ስራ ለገነት እንደማያበቃ አድርጎ ነው እየተናገረ ያለው ቅዱስ ጳውሎስን ማለት ነው እንደዚህ ነው የሚያደርጉት በእነሱ ዘንድ ቅዱስ ጳውሎስን ቅዱስ ጳውሎስ ግን መልካም ስራን አይደለም በህግ አይ መጽደቅ አይቻልም ያለው ሌላ ህግ ያለው ማን ነው ኦሪትን ነው እንጂ በህግ ጽድቅ ስራ አያጸድቅም እያለ አይደለም መልካም ስራ አያጸድቅም እያለ አይደለም ህገ ኦሪት ግን አታጸድቅም በኦሪት ህግ ማለት ደግሞ የኦሪት ህግ ምንድን ነው ስንል፣ በኦሪት ላም ይሰዋል፣ በግ ይሰዋል። የላም ደም አለ የበግ ደም ነው የሚሰዋው። ያ የላሙና የበጉ ደም ለድኅነት አላበቃንም፣ ለድኅነት አላበቃንም። ደጋጎችም እና አብርሃምም እነ ይስሐቅና ያዕቆብ ነቢያትም ሁሉ ብዙ መከራ ተቀብለዋል። መከራ ተቀብለው ያ መከራቸው የገነትን በር ለመክፈት አላበቃቸውም። አሁን ገነትን በር ነው እንጂ መልካም ስራቸው ለዋጋ ዋጋ ክብር ያሰጣቸውም ማለት አይደለም። መልካም ስራቸው ክብር ያሰጣቸው ማለት ሳይሆን የነሱ መልካም ስራ እነሱ የተጋደሉት ተጋድሎ ለገነት በር መክፈት አልሆነም። የገነትን በር አልከፈታትም። የገነትን በር የከፈታት ማን ነው? አምላካችን ኢየሱስ ክርስቶስ ሰው ሁኖ ስጋውን ቆርሶ ደሞን አፍሶ በደሙ ነው ገነትን የከፈታት ለማለት ነው እንጂ መልካም ስራ አያጸድቅም እያለ አይደለም። መልካም ስራማ እንደሚያጸድቅ እኮ ከዚያው አሁን ሰውየው ከጠቀሰው ገላትያ ምዕራፍ 3 ቁጥር 6 ላይ በከመታ አመነ አብርሃም ወፀ ወኮኖ ጽድቀ ይላል። አብርሃም በእግዚአብሔር አመነ በእግዚአብሔር እንዳመነም ጽድቅ ሆኖ ተቆጠረለት አለ። ጽድቅ ሆኖ ተቆጠረለት ማለት እኮ ክብር አሰጠው ማለት ነው ለገነት ለጊዜው እንኳን በሲኦል ቢወድቁ በሲኦል ያለው መከራ አያገኛቸውም ማለት ነው። በሲኦል ያለ መከራ ያገኛ ወይ ለከፎሙ ስቃይ ገሃነም ሙስተዕድ እግዚአብሔር ያለ ወይ ለከፎም የእግዚአብሔር እጅ ስልጣን እንደ ድንኳን ሆናላቸው ስቃይ የገሃነም አላገኛቸውም ማለት ነው። ተጠብቀው ይኖሩ ነበር በእግዚአብሔር ረድኤት ማለት ነው። ስለዚህ ያጽድቁ ነው ስለተቆጠረላቸው ነው መልካም ስራቸው ስለተቆጠረላቸው ነው። ሌላውም አሁንም ደግሞ ዕብራውያን ምዕራፍ 11 ቁጥር 33 ላይ እንዲህ ይላል ቅዱስ ጳውሎስ አሁንም በተአምኖ ተጋደሉ ይላል። አድሙ ነገስተ አድሙ ነገስተም ይላል ያው ነገስታትን ድል ነሱ በሃይማኖታቸው መከራ ተቀበሉ ተገበሩ ጽድቀ ወረከቡ ተስፋ ሆሙ። መልካም ስራ ሰሩ በመልካም ስራቸው ደግሞ ዋጋቸውን አገኙ ይላል። ተስፋ ያደረጓት ገነትን አገኙ። ይሄ ምንድነው? መልካም ስራቸው ነው ለዚህ ያበቃቸው። አምላካችን ኢየሱስ ክርስቶስ እኮ ሰው ለመሆን የበቃው ሰው እኮ የሆነው የአዳም ሱባኤ እኮ ነው የአዳም መሰቃየት አዳም እኮ ሱባኤ ገብቶ ስለለመነ ነው፣ መልካም ስራ ስለሰራ ነው፣ ስለተመለሰ ስለተጸጸተ ነው። ይሄ ስራ መልካም ስራ ገነት ያስገባ ማለት፣ ለጽድቃ ያበቃ ማለት፣ ለክብራ ያበቃ ማለት። ምን ያህል አለማወቅ ነው! ክርስቶስ እኮ ስጋውን ቆርሶ ደግሞ ማብቃትና ማውረስ ደግሞ የተለያየ ነው። ሰው መልካም ስራ ይሰራል። በመልካም ስራው ከክርስቶስ ክብር ያገኛል። ክርስቶስ መንግስተ ሰማያትን ያወርሰዋል። በምን በመልካም ስራው ማለት ነው። ለዚህም እኮ ነው በጻድቃን በቅዱሳን ስም የሰጣችሁ የመጸወተ ሁሉ ዋጋ አለው ብሎ አምላካችን ኢየሱስ ክርስቶስ ማቴዎስ ምዕራፍ 10 ቁጥር አርባ አንድ ላይ እንዲህ ሲል የተናገረው ዘተ ወቅፈ ነቢይ በስመ ነቢይ አስመ ነቢይ ይነስ ዘወዘተ ወቅፈ ጻዲቅ በስመ ጻዲቅ አስፈ ጻዲቅ ይነስ። የነቢዩን የተቀበለ ነቢዩ ስም የተቀበለ ነቢዩን የተቀበለ የነቢዩን ዋጋ ያገኛል። ጻዲቁን የተቀበለ በጻዲቁ ስም ያበላ ያጠጣ እንግዳ የተቀበለ ዋጋ ያገኛል፣ ዋጋውን አያጣም፣ የእሱን ክብር ያገኛል ብሎ አምላካችን ኢየሱስ ክርስቶስ እኮ ነው የተናገረው። ይህንን ቃል ፍቀው ሊጥሉት ነው፣ በጻድቃን በቅዱሳን በሰማዕታት ስም መስጠት አያጸድቅም እያለ የሚናገረው አምላካችን ኢየሱስ ክርስቶስ የተናገረውን ቃል መንቀፍ እኮ እኔ ምን ያህል ነው ግን እምነት አለን እያሉ የሚናገሩት በጣም ይገርማል። ያዕቆብ እስኪ እንመልከት፣ ያዕቆብ ምዕራፍ ያዕቆብ መልእክት ማለት ነው። ምዕራፍ ሁለት ቁጥር 14 ይዘን ስናነብ የምናገኘው ኃይለ ቃል አለ። ስለ ሃይማኖትና ስለ ምግባር ይላል። ከማሁ ይላል ሃይማኖትኒ እንተ አልባቲ ምግባር ምግባረ ሰናይ ምጉቲኢቲ ሃይማኖት የሌላት ምግባር የላት መልካም ስራ የሌላት ሃይማኖት የሞተች ናት ይላል። ነፍስ ከስጋ ከተለየ የሞተ ነው በድን ነው ነው የሚባለው ሃይማኖት የሌለ ምግባር የሌለው ሃይማኖት ደግሞ የሞተ ነው የተለየ ነው ለሰው ዋጋ አያሰጥም። ከዚያው ልፍ ይልና ደግሞ ምዕራፍ 21 ላይ እንትን ቁጥር 21 ማለት ነው ከዚያው ቁጥር 21 ላይ አኮኑ አብርሃም አቡነ በምግባረ ጽድቅ ይውላጅ በምግባር በምግባሩ ይላል አኮኑ አብርሃም በምግባሩ ጸድቀ አብርሃም በመልካም ስራው የጸደቀ አይደለምን? በመልካም ስራው የጸደቀ እንኳን አይደለም። ከክርስቶስ ከተወለደልን በኋላ ይቅርና ከክርስቶስ እንኳን ሳይወለድ የነበሩትን ነው አሁን እየተናገረ ያለው አብርሃም በመልካም ስራው የጸደቀ አይደለም። ምን አለ? ከዚያው ዝቅ አለና ደግሞ አሁንም ቁጥር 25 ላይ ከማሁ ረአብኒ ዘማ ጸድቀት በምግባሪሃ በምግባሪሃ ጸድቀት እስመ ተቀበለቶሙ ለሰብአይን ጉበኞችን ማለት እንግዶችን ተቀበላለችና በስራዋ ረአብ ዘማም ጸደቀች፣ ዋጋ ክብር ተሰጣት ይላል ስለዚህ ጽድቅ ቅዱስ ጳውሎስ አሁን ጽድቅ ስራ እንደማያጸድቅ አድርጎ የቅዱስ ጳውሎስን መልእክት አጣሞ ሲተረጉመው በጣም በጣም በጣም አይገርምም? ነው ነገሩ፣ ቃሉ ስለማይገባው ነው ብያለው። ቅዱስ ጳውሎስ የተናገረው ስለ ሕገ ኦሪት እንጂ ስለ መልካም ስራ አይደለም። አሁንም ይህንን ነገር አስጨብጣችሁ እንደው ምናልባይ እርግጥ መቼም አንድ ጊዜ ተጨልጦ ተገርኝቶ የሄደ ምን ይባላል የዛቆነ ሰይጣን ሳያቀስ አይለቅም የሚባል አባባል አለ። እንደ ትልቅ አባባል ነው ማለት ማለት ነው ያደቆ ነው ለማለት ነው። ያደቆነ ሰይጣን ሳያቀስ አይለቅም የሚባል አባባል ስላለ የያዘ ሰይጣን ምንጊዜም፣ ሁልጊዜም እንደዚህ ይኸው እንደሰወራቸው ስለሚኖር ከተመለሱ ብሎ ብሎ እግዚአብሔር ቀን አለውና ቀን ኑሮ ከተመለሱ ግን ይህንን እንዲያስታውሱት እንዲያስታውሱት ሸር አድርጉላቸው ይዝረሳቸው፣ በጆራቸው ይፍሰስ እንጂ ቅዱስ ጳውሎስ መልካም ስራ አያጸድቅም ብሎ አልተናገረም። የኦሪት ሕግ አታጸድቅም ነው ያለው።